መካከለኛው ምስራቅን ወደ ለየለት ቀውስ ይመራል ተብሎ ሲፈራ የነበረው ጦርነት ጀምሯል። እንግዲህ እስራኤል ኢራን አታክ አድርጋለች በፕሬምቴቭ አታክ ነው እንግዲህ ያለችው፣ አታክ አድርጋለች። በዚህ አታክ የኢራን ሚሊተሪ ሳይቶች ወይም ደግሞ ኒክሌር ሳይቶችን መትቻለሁ ብላለች። ግን አታክ የተደረጉባቸው ቦታዎች ላይ እስካሁን የታወቁ ኒክሌር ሳይቶች የሉም። ነገር ግን የሚሊተሪ ሳይቶችን አታክ አድርጋለች፣ ወይም ሲቪሊያን ሳይቶችን አንዳንድ ሬዚደንሻል ቤቶችን አታክ ተደርገዋል። በዚህ አታክ የኢራን ሪቮሉሽነሪ ጋርድ ዋና አዛዥ የሆነው ሁሴን ሰላሚ መገደሉን የኢራን መንግስትም ኮንፈርም አድርጓል። የእስራኤል ሚሊተሪ ቃል አቀባይ እንግዲህ በሰጠው መግለጫ እስራኤል አታክ እንዳደረገችና ኢራን መልሳ አታክ ማድረጓ የማይቀር ስለሆነ ዜጎች ራሳቸውን እንዲጠብቁ አስጠንቅቋል። የእስራኤል ጥቃቶች አብሶሉት የሆነ ሰክሰስ ስለማያመጡ መልሰው ኢራኖች አታክ ስለሚያደርጉን ራሳቸውን ጠብቁ የሚል ነገር ተናግሯል። እንግዲህ እስራኤል ውስጥ በሙሉ ስቴት ኦፍ ኢመርጀንሲ ታውጇል። አስቸኳይ ጊዜዎች ታውጇል። ኤንድ ሳይረኖች እየተሰሙ ነው። አት ኤኒ ታይም የኢራን መልሶ ምት ሊደርስ ስለሚችል ተጠንቀቁ ራሳቸውን ጠብቁ ብሎ የእስራኤል መንግስት አውጇል ማለት ነው። የአሜሪካ ሴክሬታሪ ኦፍ ስቴት የሆኑት ማርኮ ሩቢዮ ወዲያው ነው ላጥ ብለው ወጥተው አሜሪካ የለችበትም፣ የለንበትም፣ አደራ ቤዞቻችንን እንዳትነቁ፣ እስራኤል ብቻዋን አታክ ያደረገችው ያለኛ ፍቃድ እውቅና ነው፣ በራሱ አታክ ያደረገችው። ስለዚህ የእኛን ሚሊተሪ ቤዞች አደራ እንዳትነቁ ብለው ለኢራን መልእክት አስተላልፈዋል። የአሜሪካ ሴክሬታሪ ኦፍ ስቴት የሆኑት ማርኮ ሩቢዮ ትራምፕ በበኩላቸው ወዲያው ነው የካቢኔ ኃይል ከፍተኛ የካቢኔ ሌቭል ስብሰባ ላይ ነው ያሉት ትራምፕ በዚህ ጉዳይ እየመከሩ ነው ያሉት ምን እንደሚደረግ ኔክስት እንደሚደረግ እየመከሩ ነው ያሉት። የአሜሪካ መንግስት አሁን ቅድሚያ የሚሰጠው እንትን እዛ አካባቢ ያሉት የሚሊተሪ ቤዞች ላይ ያሉ የአሜሪካ ወታደሮችን ሰኪዩር ማድረግና እነሱን መጠበቅ እንዲሁም ደግሞ ኢምባሲ ላይ ያሉትንም የአሜሪካ አሴቶች መጠበቅ ነው የአሜሪካ የአሁን ቅድሚያ የምትሰጠው ስራ። ኢራን ግን ያው መልሳ ማጥቃቷና የመልስ ምቷ እየተጠበቀ ነው። ከባድ ይሆናል የመልስ ምቷ ተብሎ የተጠበቀ ነው። ይህ ደግሞ የእስራኤል ሚሊተሪዎችም ከባድ መልስ ሊመልስ ስለሚችል ተጠንቀቁ ብለው ህዝባቸውን እያስጠነቀቁ ነው ያሉት። እንደምታውቁት የአሜሪካ ተደራዳሪዎች እሁድ ዕለት ሁለት ዛሬ ከነገ ወዲያ ከኢራን ተደራዳሪዎች ጋር ተገናኝተው የመጨረሻውን የኒውክለር ዲል ያደርጋሉ ተብሎ እየተጠበቀ ነበር ይሳካ ይሳካ ገና የሚታወቅ ቢሆንም ነገር ግን የኢራንና የአሜሪካ ኒክሌር ዲል ከመጀመሪያም ጀምሮ ያልጣማት እስራኤል ይህን ጉዳይ ለማክሸፍ ብዙ ስትጥር ነበር እና ትራምፕንም እንምታ ስትል ነበረ። አለበለዚያ በራሴ እመታለሁ ብላ ብዙ ስትዝት ነበር። እንግዲህ የእሁዱ ድርድር እንዳይካሄድ በሚመስል መልኩ ኤንድ እሱን ለማክሸፍ በሚመስል መልኩ አሁን ጥቃት ፈጽማለች። ስለዚህ ነገሩ ድርድሩ ቆሞ ወደ ጦርነት መሄዱ የማይቀር እየመሰለ ይገኛል። ኤኒዌይ ግን የኢራን አሁን የእስራኤል አታክ ሙሉ ለሙሉ ምን ተጎዳ ማን ምናምን የሚለው ነገር የታወቀ ነገር የለም ገና ሙሉ አሰስመንቱ ገና ነው። ግን የኢራን ሬቮሉሽነሪ ጋርድ ዋና አዛዥ ሁሴን ሰላሚ መገደሉ ግን ታውቋል። ኤንድ ደግሞ የኢራን አጸፋዊ ምላሽ ደግሞ እየተጠበቀ ነው ያለው። የኢራን ሚሊተሪ ወዲያው አፀፋ የሚመልስበት ሁኔታ እየተዘጋጀ እንዳለ ታውቋል። ሶ አይ ገስ ዊ